ከአባቶቻችን አርበኝነትን በመውረስ ከሌላ አቅጣጫ የሚወረወርብንን ድንጋይ በጋራ መመከት እንደሚገባ ልጅ ዳንኤል ጆቴ ተናገሩ። ከዓለም ታሪክ የሚበልጠው የአርበኝነት ታሪካችን የኩራታችን የመጨረሻ ጥግ በመሆኑ በአንድ ሊያስተሳስረን ይገባል ሲሉ ጎቹ እንዳላማው ገልጸዋል። ትርንጎ ይፍሩ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር በ1931 ዓ ም ፋሽስት ኢጣሊያ ኢትዮጵያን በወረረችበት ወቅት ወረራውን በጥበብና በእውቀት ለመቀልበስ የተቋቋመ የ86 ዓመት አንጋፋ ማህበር መሆኑን ከክልሉ ጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር የተገኘው መረጃ ያመላክታል። ማህበሩ በአምስቱ ዓመት የኢጣሊያ ወረራ ወቅት አርበኞች የፈጸሟቸውን ገድሎች ሰንዶ በማስቀመጥ የራሱን ኃላፊነት እየተወጣ ይገኛል። በዛሬው ዕለትም ጠቅላላ ጉባኤውን አካሂዷል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆ ሁሉም የኢትዮጵያ ሕዝብ አርበኛ ነው። በባዶ እግሩ እየሄደ ነፃነቷን ያስከበራትን ሀገር እኛም ታሪኳን መድገም አለብን ብለዋል። ምን ማለት ነው? በእግር መሄድ ምን ማለት ነው? የሸዋን አርበኛ፣ የጎጃምን፣ የጎንደርን ለኢትዮጵያ የሚሞቱትን፣ በስደት ላለው መንግስት አልሞትንም፣ እጃችንን አልሰጠንም፣ ባለን እየተዋጋን ነው። እናንተ በውጭ ሀገር ባለው ዲፕሎማሲ በርቱ እያለ ሊናገር የቻለ ማን ነው? ኢትዮጵያ ህዝብ ነው። በአንድነት በመቆም ከተለያየ አቅጣጫ የሚወረወርብንን የጠላት ፍላጻ መመከት እንደሚገባም ልጅ ዳንኤል ጆቴ አጽንኦት ሰጥተው ተናግረዋል። እኛ እርስ በርሳችን ከተጣላን ህዳሴ ግድብ አይኖረንም፣ ኑሯችን አይሻሻልም፣ ልጆቻችን ትምህርት ቤት መሄድ አይችሉም። የነበረንን ሰላም ሙሉ በሙሉ ያጣን ዕለት ኢትዮጵያ የሚባል ነገር አይኖርም። ለዚህ ነው የጥንታዊ ጀግኖች አርበኞች ማህበር እንደ ቀድሞ አባቶች እናቶች በዘመኑ በነበሩት አይነት ኢትዮጵያውያኖች እጅ ላይ እጅ ተያይዘን የሚወረወርብንን የማያስፈልጉ ተንኮልና ጦሮች አንድ ላይ ቆመን መከላከልና ሰላማችንን ማስጠበቅ አለብን። ትውልዱ ትክክለኛ ታሪካችንን ማወቅ አለበት ያሉት የአማራ ክልል ጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር አቶ ዳኝነት አያሌው ታሪኩን ያወቀ ትውልድ ደግሞ ለሀገሩ ደጀን ይሆናል ብለዋል። ባለሀብቶችም በሀብታቸው የአርበኝነት ስራ ሊሰሩ እንደሚገባ አሳስበዋል። ትክክለኛውን የኢትዮጵያ ታሪክ ማስተማር ከቻለ አገሩን ማወቅ ከቻለ ትውልድ አገሩን ይወዳል፣ አገሩን ይጠብቃል አገሩን ይገነባል። ሀብት ያላቸው ደግሞ ከሀብታቸው ቀንሰው ለታሪክ ግንባታ ቢያውሉ ከአርበኞች ያልተናነሰ ታሪክ ሰሩ ማለት ነው። ከዓለም ታሪክ የሚበልጠው የአርበኝነት ታሪካችን የኩራታችን የመጨረሻ ጥግ በመሆኑ አንድነታችንን የሚያስጠብቅ መሆን እንዳለበት በክብር እንግድነት የተገኙት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ገልጸዋል። የኢትዮጵያ የአርበኝነት እውነተኛ ታሪክ የነፃነት ተጋድሎ እውነተኛ ታሪክ በትክክል ሊጻፍ ይገባል፣ ሊነገር ይገባል። የኢትዮጵያን ታሪክ በማዛባት የእርስ በርስ አለመግባባት ምንጭ ከመሆን ወጥቶ የኢትዮጵያውያን የኩራት ምንጭ የሁላችንም የኩራት ምንጭ ወደሚሆንበት ማሸጋገር ይቻላል። ማህበሩ በጠቅላላ ጉባኤው የምክር ቤቱን ስራ አመራር አባላት ምርጫ አካሂዷል።